እግዚአብሔር በተስፋው ለሚጠብቁት ለምትሻውም ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። የተስፋ ሁሉ አምላክ፣ የፍጥረት ሁሉ ጌታ፣ የፍጥረት ሁሉ ንጉስ፣ የዘላለም አምላክ እግዚአብሔር ሆይ ጸለያለው፣ ልቤን እንድትደግፍ እንድትረዳኝ፣ እንድታግዘኝ፣ እንድታበረታኝ እግዚአብሔር ተስፋ የሰጠ የታመነ ነው ተብሎ እንደተጻፈ የተናገርካቸውን የተስፋ ቃል ሁሉ እንደምትፈጽም አምናለሁ። ልቤን ለማሸበር የተላኩ የጨለማ ድምጾች ሁሉ በአንተ ድምጽ ይሻሩ። እግዚአብሔር ሆይ አንተ ታማኝ ነህ፣ የተናገርከውን ሁሉ ትፈጽማለህ። እግዚአብሔር ሆይ ይህ እንደዚህ አልሆንም፣ ያ እንደዚህ አልተፈጸመም ብዬ ከዚህ በኋላ አላጎረመርምም። አመሰግናለሁ አብርሃም የተስፋ ቃል የሰጠ እንዲፈጽም እየተረዳ አጥብቆ እግዚአብሔርን አመነ፣ እንዲሁም አመሰገነ። ክብር እየሰጠ የተስፋውን ቃል ሊፈጽም እንዲችል ደግሞ እግዚአብሔርን እየተረዳ አጥብቆ አመሰገነ ተብሎ እንደተጻፈ እግዚአብሔር ሆይ ጸልያለሁ። አምንሃለሁ፣ ትመጣለህ። አምንሃለሁ፣ ትፈጽማለህ። አምንሃለሁ፣ የተናገርከውን ቃል ትፈጽማለህ። ስለ ቤተሰቤ፣ ስለ ልጆቼ፣ ስለ ስራዬ፣ ስለ እንቅስቃሴ የተናገርከውን ቃል ትፈጽማለህ። ካንተ አፍ ቃል ወጥቶ ሳይሰራ ይመለስ ማምናለሁ። ጌታ ሆይ ቃል ጉልበት አለው። ቃል ያሻግራል። ቃል ያበረታል። ይህ ቀን ብሩህ ቀን ይሆንልኝ። ተስፋ አድርገሃለሁ። አሁንም ትረዳኛለህ። አሁንም ታግዘኛለህ። ብዙ ተስፋ በሚያስቆርጡ ውጣ ውርድ መንገዶች ብጓዝም አንተ እግዚአብሔር ሆይ በተናገርከው ቃል ቃልህን ፈጽመ ስለምትገለጥ አመሰግናለሁ አልጠራጠርም አምንሃለሁ እስከ መጨረሻ አምንሃለሁ እግዚአብሔር አሁን እያለፉብኝ ያሉ ነገሮች ሁሉ ካንተ አይነጥለኝም ካንተ አይነጥለኝም ተናግረሃል ትፈጽማለህ የምትረዳነ የምታገዝነ እግዚአብሔር ተስፋ ገብተህ ፈጽመሃል ልቤ ቢደክም አንተ ትመጣለህ አሁንም እግዚአብሔር ወይ ጸልያለሁ ረዳት አንተ ነህ አጋዥ አንተ ነህ ጉልበቴ አንተ ነ እግዚአብሔር፣ ልቤ በዛለበት ጉዳይ ላይ ልትፈጸም እንድትመጣ ሰዎች ቃል ገብተው ቃላቸውን ያጥፋሉ። አንተ ግን የታመንከ ነ እስከ መጨረሻ አምንሃለሁ። ትመጣለህ። አልክድም፣ ተስፋ አልቆርጥም። እግዚአብሔር ወይ አሁን ከማልፍበት ችግር ይልቅ አንተ ትበልጣለህ፣ አንተ ትበልጣለህ። አንተ የዘላለም እምነቴ፣ የዘላለም ተስፋዬ፣ የዘላለም አምባዬ ነ እግዚአብሔር ሆይ ጠብቅሃለሁ እስክትገለጥ እጠብቅሃለሁ፣ እስክትሰራ እጠብቅሃለሁ፣ እኔንም እስክትታበስለኝ እጠብቃለሁ። እግዚአብሔር ሆይ ረዳትነ ለምስጋና የሚሆን ነገር ትሰራለህ፣ ለበረከት የሚሆን ነገር ትሰራለህ። አሁን ተስፋዬ አንተ ብቻ ነህ፣ አሁን ረዳቴ አንተ ብቻ ነህ፣ አሁን አጋዤ አንተ ብቻ ነህ። በግራም በቀኝም ማንም የለኝ። ዳዊት እንደተናገረው አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ዘንድ ይመጣል? ረዳቴ ረድኤቴም ረዳቴም ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው እንዳለ ከግራም ከቀኝም ምንም አይነት ረዳቴ የለኝም። አንተ ግን ረዳቴ ነህ፣ አንተ አጋዤ ነህ፣ ተስፋዬ ነህ። እግዚአብሔር ይጠብቅሃል። እጠብቅሃለሁ ቃልህ እንደሚሰራ ምኝ እጠብቅሃለሁ የተስፋ ቃልህን እንደምትፈጽማ ምኝ እጠብቅሃለሁ አንተ ብርቱ ረዳቴ ነህ። ብርቱ አጋዤ ነህ። ለምስጋና ትቀይራለህ። የመጣውን ጨለማ ወደ ብርሃን ትቀይራለህ። የመጣውን ችግር ወደ ደስታ ትቀይራለህ። የመጣውን መከራ ወደ ሐሴት ትቀይራለህ። የመጣውን የማይታለፍ ተራራ ደልዳላ ሜዳ ታደርጋለህ። አምናለሁ። እግዚአብሔር ሆይ ባንተ እጅ ስለተያዝኩ አልወድቅም። ባንተ እጅ ስለተያዝኩ ተስፋ አልቆርጥም። እሄዳለሁ፣ እቀጥላለሁ። እግዚአብሔር ሆይ አምላኬ ሆይ አመሰግናለሁ። ጌታ ኢየሱስ ረዳቴ፣ ጌታ ኢየሱስ አምላኬ፣ ጌታ ኢየሱስ አጋዥ፣ ሁል ጊዜ ከኔ ጋር ነህና አመሰግናለሁ። ይህ ቀን የተባረከ ይሁን። እግዚአብሔር ሆይ የእጆቼን ስራ በኃይል እርዳው፣ ባርከው፣ ለብዙዎች የሚተርፍ አድርገው ስራን፣ ለብዙዎች የሚተርፍ አድርገው እንቅስቃሴን። ሞገስ በላይ ላይ ይፍሰስ፣ ያንተ ሞገስ በላይ ላይ ይፍሰስ። ለብዙዎች መደነቂያ አድርገኝ። እና አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ አመሰግንሃለሁ። እስከ መጨረሻ እከተልሃለሁ፣ እስከ መጨረሻ እወድሃለሁ። አንተም ልቤን ደግፈው፣ እስከ መጨረሻ ለዘላለም ስለምትወደኝ በማይለቀው እጅ ስለተያዝኩ አመሰግንሃለሁ። ይህ ቀን ብሩህ ቀን ነው። ይህ ቀን የተባረከ ቀን ነው። በመንፈስ ሕልውና ይሞላ። በመንፈስ ተቆጣጠረው፣ በመንፈስ ተቆጣጠረው ሁለንተናዬን በምገባው በምወጣው የአንተ ህልውና ከኔ ጋር ስላላ አመሰግናለሁ። ጸሎቴን ስለሰማ ስላደመጥከኝ አመሰግናለሁ። ክብር ሁሉ ለአንተ ይሆን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።